ታችን በያላችሁበት ድረስ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የእለቱን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር የኋና መኮንን ከመላዩ ስቱዲዮ እና የስርጭት ባለሙያዎች ጋር አብሬያችሁ ቆይታ አደርጋለሁ። አብራችሁ ነው። በተለያዩ መስኮች መሰማራት ለሚፈልጉ ባለሀብቶች ምቹ ሁኔታዎችን ለመፍጠር ድጋፍና ክትትል እየተደረገ መሆኑን የደብረ ብርሃን ከተማ አስተዳደር አስታወቀ። መሬት የተረከቡ ባለ ሀብቶችን ወደ ግንባታ ስራ ለማስገባት የሚያስችሉ ስራዎችም ተሰርተዋል ተብሏል። ስንታየሁ ኃይሉ በደብረ ብርሃን ከተማ ባለ ሀብቶች ገብተው እንዲያለሙ የተለያዩ እንቅስቃሴዎች በመደረጋቸው በርካታ አልሚዎች ወደ ከተማዋ መግባታቸውን የከተማ አስተዳደሩ አስታውቋል። ባለ ሀብቶች ወደ ከተማዋ ከገቡ በኋላ ችግሮች እንዳይገጥሟቸው የተለያዩ ድጋፍና ክትትሎች እንደሚደረጉ ነው የደብረ ብርሃን ከተማ አስተዳደር ተቀዳሚ ምክትል ከንቲባ በድሉ ብሸት የተናገሩት። እንግዲህ በ2017 በጀት ዓመት እንኳን ኢትዮጵያ ታምርት ንቅናቄ ይዘን በስድስት ወሩ ወደ 17 የሚሆኑ ፋብሪካዎች ወደ ምርት የተሸጋገሩበት ሂደት ነው ያለው ሌሎች ደግሞ የግንባታቸውን አጠናቀው ወደ ግንባታቸውን አጠናቀው ወደ ማሽነሪ የማስገባት ሂደት ላይ ነው የሚገኙት። ስለዚህ አንዱ ያየነው በተለይ የተፈጠሩ ምቹ ሁኔታዎች ለኢንቨስትመንት ፍሰቱ አመቺ መሆናቸውን ያየንበት ሁኔታ ነው ያለው። ወደ ከተማዋ የሚገቡ ባለሀብቶች ድጋፍና ክትትል እየተደረገላቸው ወደ ስራ ባልገቡት ላይ ጥብቅ ክትትል በማድረግ ላይ መሆናቸውንም አቶ በድሉ ተናግረዋል። በአጠቃላይ ኢንዱስትሪውን በተመለከተ ባለሀብቶች በየጊዜው የሚገጥማቸውን ችግሮች በጋራ በቅንጅት እየፈታን የምንሄድበት አሰራር ስለሆነ፣ አሁን ባለው ደረጃ ማምረት የሚጠበቅባቸው ወደ ማምረት ግንባታቸውን ያጠናቀቁ ወደ ማምረት እንዲሸጋገሩ፣ እንዲሁም ደግሞ መሬት የተረከቡ ወደ ግንባታ እንዲሸጋገሩ ጥብቅ ክትትል እየተደረገ ነው ያለው ወደ ከተማ ለሚገቡ ባለ ሀብቶች ድጋፍና ክትትል እየተደረገ ቢሆንም ፈጥነው ወደ ግንባታ ስራ ያለ መግባት ቦታ አጥረው መቀመጥ እየተስተዋለ በመሆኑ ድጋፍና ክትትል ከተደረገላቸው በኋላ ወደ ስራ በማይገቡት ላይ እርምጃ እየተወሰደ መሆኑን የደብረ ብርሃን ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ገብረ ህይወት ተናግረዋል። በውላቸው መሰረት ወደ ስራ ያልገቡ ኢንዱስትሪዎችን የመጀመሪያው ጉዳይ ምን ችግር አጋጠማቸው የሚለውን ችግሮቹን ለመፍታት ከባለድርሻ አካላት ጋር በእያንዳንዱ ለቅመን ይዘናል። እነዛን ችግሮች ፈተንላቸው የሊዝ ውለት አልፎባቸው ግን ደግሞ ችግሩ ተፈቶላቸው የግንባታ ማሻሻያ ያደረጓሉ። ግን በተደጋጋሚ ድጋፍ ተደርጎላቸው ወደ ስራ ያልገቡ ኢንዱስትሪዎችን ደግሞ አሰራና መሪያው መሰረት አድርገን ባለፉት ስድስት ወራት ወደ ሰባ ስምንት የሚሆኑ የመጨረሻ ማስጠንቀቂያ ያሰጠናል። ስምንት የሚሆኑ ወደ መሬት ባክ እንዲያስገቡ አድርገናል። ስለዚህ አሁን ቀጣይ የተሻለ ስምሪት አድርገን በእነዛ ማስጠንቀቂያ የሰጠናቸው ለውጥ የማያመጡ ከሆነ ወደ መሪ ባንክ የሚገባበት ሁኔታዎች አሉ ማለት ነው። ወደ ስራ ባልገቡት ባለሀብቶች ላይ በቀጣይም በየደረጃው እርምጃ እንደሚወሰድም ተጠቁሟል። በማህበረሰብ አቀፍ የጤና መድህን አገልግሎት አሰጣጥ ላይ እያጋጠሙ ያሉ ችግሮችን በመቅረፍ የተጠቃሚዎችን እርካታ ለማሳደግ እየሰራሁ ነው ሲል የሰሜን ሸዋ ዞን ጤና መምሪያ ገለጸ። የዞኑ የጤና መምሪያ በተለይ ደግሞ የመድኃኒት አቅርቦትን ለማሻሻል የሚያስችሉ ስራዎች እየተሰሩ መሆናቸውን ጠቁሟል። በላይ ተስፋዬ። የማህበረሰብን ጤና ለመጠበቅና የአገልግሎት አሰጣጠን ለማሻሻል ያስችላሉ ተብለው ከተቀመጡ አሰራሮች መካከል የማህበረሰብ አቀፍ ጤና መድህን አንዱ ነው። የሚገጥሙ ችግሮችን መለየትና መፍትሄ መስጠት ደግሞ የመድህኑን አገልግሎት ለማስፋት ያስችላል። በሰሜን ሸዋ ዞን የኤስያ ደብረ ነዋዩና የምንጃር ሸንኮራ ወረዳ የጤና ጽህፈት ቤት የሥራ ኃላፊዎች ማህበረሰቡን የተሻለ ተጠቃሚ ለማድረግ እየሰሩ እንደሆነ ነግረውናል። አስራ ሁለት ነጥብ ዘጠኝ ፐርሰንት መፈጸም የቻልንበት አመት ነው ማለት ነው። የማህበረሰብ መድኃኒት ቤት መቋቋም ባለመቻሉ የመድኃኒት እጥረት መኖሩ ከማህበረሰቡ የተነሱ ጥያቄዎች ስለነበሩ ሶስት መቶ ሀምሳ ካሬ ሜትር ቦታ በመስጠት ግንባታውን ጨርሰን ወደ ስራ ገብተናል። ዘጠና አምስት ፐርሰንት የሚሆነው ማህበረሰቡን አገልግሎት እየሰጠንበት ያለበት ሁኔታዎች ነው ያሉ የማህበረሰብ አቀፍ መድኃኒት ቤት ከፍተናል። እንደኛ ማለት ነው ህብረተሰቡን ተጠቃሚ ማድረግን ብቻ ሳይሆን ተቋሙንም ተጠቃሚ እያደረግን ያለበት ሁኔታ አለ። ጠቅላላ አባል ለማድረግ አቅደን የነበረው ወደ ሰላሳ ሶስት ሺ ሰባት መቶ አርባ ሰባት አባወራ አሁን ላይ አስራ ስምንት ሺ ሰላሳ ዘጠኝ ሀምሳ ሶስት ነጥብ አምስት ፐርሰንት ነው። ከዚህ በፊት የነበረው የአገልግሎት አስጣጥና የግብአት አቅርቦት ችግሮችን ለመፍታት ሰፊ ጥረት መደረጉን የገለጹት የሰሜን ሸዋ ዞን ጤና መምሪያ ምክትል መምሪያ ኃላፊ ተፈሪ ደነቅ ናቸው። ግብአት አልፎ አልፎ የመቆራረጥ ችግሮች አሉ። አገልግሎት አሰጣጥ ላይ የሚታዩ ችግሮች ነበሩ። በተለይ ከኢትዮጵያ የመድኃኒት አቅራቢ ኤጀንሲ የምናገኛቸው መድኃኒቶች፣ እነሱን በጥብቅ እየተከታተልን እየሰራ ነው። በዚህም የማግኘት መጣነው አሁን የጨመረበት ሁኔታ አለ። በግልም ከነሱ የማናገኛቸውን በፕሮፎርማ እየተገዛ ያለበት ሁኔታ አለ። አሁን እያደረግን ያለ ነው ምንድን ነው? የማህበረሰብ አቀፍ መድኃኒት ቤት በየወረዳ ማዕከሉ እንዲከፈት እያደረግን ነው አሁን ባለው ሁኔታ ወደ ሁለት ወረዳዎች አገልግሎቱን ጀምረዋል። አሁን በዚህ ዓመት ወደ ሰባት ወረዳዎች እንዲጀምሩ ቅድ ዘን እየሰራ ነው። የማህበረሰብ አቀፍ ጤና መድህን ማህበረሰቡን ወደ ጤና ተቋማት የመሄድ ልምድ እንዲኖረውና ጤናውን እንዲጠብቅ ያደርጋል ያሉት ምክትል መምሪያ ኃላፊው በዚህም ለውጥ መኖሩን ተናግረዋል። ወደ 8 ሺህ የሚሆነ የማህበረሰብ ክፍል በጤና ጣቢያ የታየበት ሁኔታ አለ ለዚህም ወደ 13 ሚሊየን ክፍያ የተፈጸመበት በሆስፒታል ደረጃ ደግሞ ወደ 300 በአጠቃላይ ወደ አንድ ነጥብ አንድ ሚሊዮን የሚሆነ የማህበረሰብ ክፍል በጤና ጣቢያና በሆስፒታሎች በምልልስ የታከመበት ሁኔታ አለ። አስቀድሞም ህመም ስሜት ሲሰማው እየሄደ እየታከመ ያለበት ሁኔታ ነው። በፊት አመታት ስናይ ማህበረሰቡ ወደ ጤና ተቋም የመምጣት ልምዱ እጅግ በጣም ዝቅተኛ ነው። አሁን ላይ ግን በአመት አንድ ሰው ከአንድ በላይ የጤና ተቋማትን ከአንድ ጊዜ በላይ እየጎበኛ ያለበት ሁኔታ አለ ማለት ነው። በዞኑ ከአራት መቶ ሺህ በላይ አጠቃላይ የማህበረሰብ አቀፍ ጤና መድህን አባል ለማድረግ ታቅዶ እየተሰራ እንደሆነ የጠቀሱት ምክትል መምሪያ ኃላፊው ማህበረሰቡ የመድህኑ አባል በመሆን ተጠቃሚ እንደሆነም አሳስበዋል። አጠቃላይ አባል ይሆናል ብለን ያሰብነው እንግዲህ ወደ አራት መቶ ሀያ አራት ሺ ስድስት መቶ ሰማኒያ ዘጠኝ ነው። ንጥር ብለን የምንጠራው ወደ ሁለት መቶ ሰባ ስድስት ሺ አንድ መቶ አስራ አራት ይቅዳችንን ስልሳ አምስት ፐርሰንት እስከ የካቲት ሰላሳ ያለው አፈጻጸማችን ይሄን ይመስላል ማለት ነው። አሁንም በቀሪ ቀናቶች ያልከፈሉ የማህበረሰብ ክፍሎች መዋጮውን እየከፈሉ ጤናቸውን መጠበቅ አለባቸው። ራሳቸውና ቤተሰባቸውን መታከም አለባቸው። ምክንያቱም አንድ ቤተሰብ ባቡ ወጣው ሙሉ ቤተሰቡ እየታከመ ስለሆነ ማለት ነው። አሁንም በሚቀሩን አጭር ጊዜ የጤና ምድን ወደሚከፈልባቸው ቦታዎች እየሄዱ አገልግሎቱን እንዲፈጽሙ እንጠይቃለን። የሚሰጠውን አገልግሎት ፈጣንና ቀልጣፋ ለማድረግ በቀጣይ ዓመት በሁሉም ወረዳዎች የማህበረሰብ መድኃኒት ቤት ለመክፈት መታቀዱም ተጠቁሟል። የአብይን ጾም ስንጾም ስለ ሀገር ሰላምና አብሮነት በመጸለይ ሊሆን እንደሚገባ ያነጋገር ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች ተናገሩ። ምእመኑ በጾም ወቅት የእምነቱ አስተምሮ የሚፈቅደውን ሁሉ በመፈጸምና በመረዳዳት ሊያሳልፍ እንደሚገባም ተጠቁሟል። ራሄል ደመሳው ዝርዝሩን ይዛለች። አብይ ጾም ወደ ራስ ራሳችን የምናዳምጥበት ት ጠዋት ማታ ጸሎት ማድረግ ማልቀስ ማንባት ይኖርብናል። በጾም ሰዓት የተቸገሩ ወገኖችን በማሰብ ተራቦ ወገኖችን በማብላት በተለይ ደግሞ በሀገሪቱ ላይ ያለውን ሰላም በማረጋጋት ሁሉም ትብብር ሊያደርግም የሚገባበት ጊዜ የአብይ ጾም ነው። በዚህ ጾም ደግሞ ምዕመኑ ከስጋ ምኞትና ሀሳቡ ተቆጥቦ ወደ እምነት ቦታዎች በመሄድ ስለ ራሱ የሚፈልገውን ነገር አምላኩን የሚለምንበት ጊዜ ነው። በተለይ በት ሁኔታ በጣም ደስ የማይል ስለሆነ የክፍፍል ዘመን ስለሆነ ያ ደግሞ አንድነት በአንድነት አንድ እንድንሆን አንድነት ኢትዮጵያዊነት የሚለውን ይዞ ወጣቱ መጸለይ ማልቀስ ማንባት አለበት። ነው ም መቀላ ለሀገራችን እንጸለያለን፣ ለቤተሰብ እንጸለያለን፣ ሁሉ ሰላም እንዲሆንልን እንጸለያለን። እኛ ቆንጆ ነገር ሰርተን ህጻናቶች ከኛ እንዲማሩ በቤተ ክርስቲያንም በሌላም ማስተማር ካለብን እንደዛብን ቢሆን ደስ ይለኛል። ስለሆነ መጋቢ ሐዲስ ባህረ ጥበብ ነው ባለው የዚህ ገዳሚ ስብከተ ወንጌል ኃላፊ ነኝ የመንበረ ፓትርያርክ። እሺ መጋቢ አመሰግናለሁ። አሁን ላይ የአብይ ጾም ላይ እንገኛለንና እና ኦርቶዶክስ እምነት ተከታዮች በተለያዩ ገዳማት በተለይ በቤተክርስቲያኖች ክርስቲያኖች ጾም ላይ ነው የሚገኙት እና የአብይ ጾሙ ምን ይመስላል? አብይ ጾም ማለት ታላቅ ማለት ነው። አብይ የሚለው ታላቅ ማለት ነው። አብይ ጾም ማለት ደግሞ ታላቁ ጾም ማለት ነው። ታላቁ ጾም ያሰኘው በሁለት ነገር ነው። የመጀመሪያው የጾመው የዓለማት ባለቤት የነገስታት ንጉስ የጌቶች ጌታ ሰማይና ምድር የፈጠረ እግዚአብሔር ነው ጾሙን የጾመው። ሁለተኛው አብይ ጾም ማለት ደግሞ ከአጾማት በሙሉ ይህኛው ትልቁ ጾም ነው። ሀምሳ አምስት ጾሞች አሉት፣ ቀናት አሉት፣ ስምንት ሳምንታት አሉት። ሌላው ደግሞ ስምንቱ ሳምንታት የራሳቸው የሆነ ስያሜ አላቸው። ከቀኑም ከወሩም ረጅም የተባለበት አንዱ አብይ ጾም ታላቁ ጾም የተባለበት አብይ ያስብለዋል። ምእመኑ ስለሰራው ሀጢያት ስለ አንድነት፣ ስለ አብሮነት፣ ስለ ፍቅር በተለይ ደግሞ ስለ ሀገር ሰላም፣ ህዝቡ አብሮ እንዲኖር ሰፊን ሰዓት ሰጡ። ምልጃን የሚጠይቅበት ሰዓት ነው። ቤተክርስቲያን የምትጸልየው ጸሎት ቀበዝባ ወሰራዊታ ማለት ህዝቧን ጠብቅ ሰራዊቷን ጠብቅ መሪዋን ጠብቅ ብላ ነው የምትጸልየው እቀም እቃ ንግሳም ይላሉ ንግሳ ወሰራዊታ ማለት መሪውንና ሰራዊቱን ጠብቅ ብላ ነው የምትጸልየው ስለዚህ ምንም ይሁን እኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለይታ ኦርቶዶክሶችን ጠብቅ አትልም የኢትዮጵያን መሪዎች ጠብቅ ነው ምትለው የኢትዮጵያን ሰራዊቶች ጠብቅ ነው ምትለው ኢትዮጵያ ሰራዊት ደግሞ የትኛውንም አይነት ነው ይሄ የሃይማኖት የዚህኛው ሃይማኖት ነው የዚህኛው ብሄር ነው አትልም። ጾሙን የሚጾሙት ምእመናት ደግሞ ለቤተ ክርስቲያን በተከታታይ የሚሄዱበት ጊዜ ነው። ጸልዩትን ጸሎት ከጾሙ ባለፈም ደግሞ ሲተገብሩት የነበረውን ባህሪ ከጾሙም በኋላ ማድረግ አለባቸው። ጾም የንስሃ ምንጭ ነው። ንስሃ ማለት ከዚህ በኋላ ያን ነገር አልደግመውም ነው። ምንድነው የምንተወው? ነው ሰው የሚያውቀው ቀጥ ብሎ የሚያውቀው ስጋ መተው ይመስለዋል። ነገርንም መተው፣ ቂምንም መተው ጥላቻን መተው፣ ዘረኝነትን መተው። እነዚህ ሁሉ መተው የሚባሉ ነገሮች ተዋዋል ነው እና አሁን ግን እየሆነ ያለ ምናየው እንጾማለን፣ ቂማችን አልተው ነው። እንጾማለን፣ ዘረኝነታችን አልተው ነው። እንጾማለን የሆነ ቦታ ላይ ነው ጎጥ ውስጥ ነው ያለ ነው። ስለዚህ ይህ ጾም ምንድነው ባህል ለማክበር ነው የሚሆነው። ከዛ ችግር ውስጥ መውጣት አለብን። ስለዚህ ከዘረኝነት አረንቋ ውስጥ፣ ከጥላቻ አረንቋ ውስጥ፣ ሰውን ከመበደል ውስጥ ካልወጣን ጾማችን በረከትም ሰላምም ፍቅርም ሊያሰጠን አይችልም። ትናንት እስከ ሰማይ ድረስ ደርሰን አሁን ደግሞ ቁልቁል እስከ ጉድጓድ ውስጥ እንዳልንገባ የዕለት እንጀራችን ዛሬ ስጠብለን እንጸልያለን። ይህ የጋራ ጸሎት አብረን እንደግ ነው። እሺ መጋቢ የአዲስ ባህረ ጥበብ ስለሰጡኝ መልካም የሆነ መልእክቶን፣ በጣም አመሰግናለሁ። እየተከታተላችሁ የምትገኙት ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሱ ያሉ የዕለቱ ዜናዎቻችንን ነው። አሁን ደግሞ ቀለሞቻችን ወደ ተሰኘው የዜና ምዕራፋችን እናልፋለን። የእኛነታችን መገለጫ ለሆኑት የባህል አልባሳት ትኩረት በመስጠት መስጠት እንደሚገባ አሚኮ ያነጋገራቸው የአዳማ ከተማ ነዋሪዎች ተናገሩ። የባህል አልባሳት ኢትዮጵያዊ መልክና ቀለማቸውን ሳይለቁ በሁሉም ቀናት የሚለበሱ እንዲሆኑ ተደርገው መሰራት እንዳለባቸውም ጠቁመዋል። ሰለሞን አሰፌ ተጨማሪ ያለው። ባህል የአንድ ማህበረሰብ የማንነትና የእሴቱ መገለጫ ነው። በተለይ እኛ ኢትዮጵያውያን በርካታ ባህሎች ያሉን ሕዝቦች ነን። ከዚህ ውስጥ አንዱና ተጠቃሹ የባህል አልባሳቶቻችን ቀዳሚውን ቦታ ይይዛሉ። ለመሆኑ እነዚህ የባህል አልባሳቶቻችን በዓላትን ከማድመቅ ባለፈ በየትኛው ጊዜና ቦታ እንጠቀማቸዋለን? ለባህል አልባሳቶቻችን ያለን ክብርስ ምን ይመስላል? የባህል ልብስ እንግዲህ በባህል ጊዜ ባይሆን ሁል ጊዜ ቢቀጥ ደስ ይላል። ግን አንዳንድ ጊዜ ሁል ጊዜ እንዳትለብሰው የስራ ቀን ስለሚሆን ነጭ ከመሆኑ አንጻር በቀላሉ የመቆሸሽ ባህሪም ስላለው ይመስለኛል። እና የባህል ልብስ ስትለብስ በአሉን በደንብ አድርጎ ያደምቀዋል። ውጪዎች የራሳቸው በራሳቸው ነገር እየደመቁ እኛ የራሳችንን ትተን በሌሎች እየደመቅን ያለ ነውና የራሳችን እንዲድምቅ የሚያደርገን የሚያሳምረን ልብስ እያለ ወደ ሌላ ከምንሄድ በምቹ ለስራም በሚመቹ ለሁሉም ነገር የሚመቹ አለባበሶች አሉ። የሀገራችንን ምርት ለብሰን ራሱ መታየት አንድ ኢትዮጵያን ራሱ ማስተዋወቅ ነው። ደስተኛ ነን። አሁን ትውልዱ በሀገራችንን ልብስ እየለበሰ እያስተዋወቀን ያለው እና በጣም ደስተኛ ነን። የባህል አልባሳቶቻችን ባህልና እሴት ተጨምሮባቸው ለስራ ምቹ ሆነው እንዲሰሩና በስራና በልዩ ልዩ ቦታዎች እንድንለብሳቸው በበዓላት ጊዜ ከመልበስ ባለፈ በተለያዩ ቦታና ሁኔታዎች ለመልበስ ያዳገተን ነገር ምንድን ነው? የባህል ልብሳችን በጣም እጅግ ያምራል። በራሳችን በሀገር ሰው በሽመና የተሰራና ጥልፎቹም በጣም የሚያምሩ ዲዛይኖች ናቸው። ይህን ለመጠበቅ እንግዲህ ሌላው ከባህር ማዶ ይህንን እያደረጉ ነው ያሉት፣ እኛ ብዙም ፎከስ አላደረግንበትምና እዛ ላይ በደንብ አድርጎ ቢሰራ ሁሉም ሰው ይህንን ለብሶ ቢወጣና ቢገባ ደስ የሚል ይመስለኛል። ብዙ ዲዛይነሮች አሉን እና ለስራ ምቹ የሆነ እንደሚሰራ እርግጠኛ ነን። በዚሁ በዚሁ እየተለመደ ደግሞ ይስፋፋል። ወደ ውጮቹ መሄዱ አይቀርም። በሀገራችን ምርት እየኮራን ያለነው የሀገራችንን ማስተዋወቅ ያለብን እኛው ራሳችን የሀገር ተወላጅ ስንሆን ነው። የውጩም ዓለም ቱሪስቱም ደስ ብሎት የምንስበው እኛ እያየለበስን ስናሳያቸው ነው። ተወዳጅነት የሚኖረው የሀገራችን ኩራት የሆነውን ይህንን የባህል አልባሳት በራሳችን ቀለም ደምቀን በራሳችን ምርት እንድንኮራ ከማድረግ አንጻር ማህበረሰቡ በባህል አልባሳት ዙሪያ ምን ሊያደርግ ይገባል? በተለያዩ ጊዜና ቦታዎች አገልግሎት ላይ እንዲያውላቸው በማድረግ ረገድ ከእያንዳንዱ ሰው ምን ይጠበቃል? ከቤተሰብም ይጀምራል ብዬ ነው ማሰው። ቤተሰብ ልጆቹን በእንደዚህ አይነት ብዙ ጊዜ ለልጆቹ የሚገዛቸውን ልብሶች ከባህል አንጻር አድርጎ ቢያለብሳቸው የተሻለ ይመስለኛል። ወደ ባህላችን ብንመለስ በጣም ቆንጆ ነው። እናቶች በተለይ እናቶች ለልጆቻቸው ማስተማር አለባቸው። ለምን ባህልና ወጉን እንዳይለቁ ይሄንን ዘመን አመጣሽውን ጨርቅ ትቶ የራሱን ባህል የራሱን ወግ ቢከተሉ መልካም ነው ብዬ ይላለሁ። ብዙ ልብሶች አሉን፣ ብዙ ጥበቦች አሉን። እኛ ካልለበስም ደግሞ ሌሎቹ ሊለብሱልን አይችሉም። ቢበረታቱ ብዬ ነው ማስበው። ሌላውን ሰውን ባልመስል ራሳችንን መምሰል መኖር እንዳለብን። አሁን ደግሞ ወደ አጫጭር ዜናዎች እናልፋለን። በተለይም ሰለሞን አዘጋጅታችኋለች። ተከታትለን እንመለስ። የኢትዮጵያ የአፍሪካን የኢኮኖሚ ውህደት የሚያሳልጡ የመሰረተ ልማት ዝርጋታ ስራዎች ላይ ትኩረት ሰጥታ እየሰራች እንደምትገኝ የፌዴራል ፕሬዚዳንት ታዬ አጽቀስላሴ ገለጹ። የአፍሪካ ኢኮኖሚ ኮሚሽን 57ተኛው አህጉራዊ የፋይናንስና ና ምጣኔ ሀብት የሚኒስትሮች ጉባኤ በሚኒስትሮች ደረጃ በመካሄድ ላይ ይገኛል። በዚሁ ጊዜ የፌዴራል ፕሬዚዳንት ታዬ አጽቀስላሴ ባስተላለፉት መልእክት አፍሪካ የኢኮኖሚ እድገት ሽግግር ለማድረግ በወሳኝ የታሪክ ምዕራፍ ላይ ትገኛለች ብለዋል። የአፍሪካን ድንበር የለሽ ነጻ የሸቀጥና የአገልግሎት ግብይት መሻት ተስፋን ሁን ለማድረግ ከምኞት የዘለለ ስራ እንደሚያስፈልግም ገልጸዋል። ለረጅም ጊዜያት የአፍሪካ የንግድ ስርዓት እንቅፋት የሆኑ ጉዳዮችን ለመፍታት ተጨባጭ እርምጃ እና ስትራቴጂካዊ ቁርጠኝነት ያስፈልጋልን ብለዋል። በኢትዮጵያ አስተናጋጅነት በአዲስ አበባ በመካሄድ ላይ የሚገኘው ጉባኤ የአፍሪካ ነጻ የንግድ ቃጣና ስምምነት ትግበራን ማፋጠን፣ አፈጻጸሙን የሚያልቁ ስትራቴጂካዊ እርምጃዎችን መቀየስ የሚል መሪ ሀሳብ ተሰጥቶታል። መረጃው የኢትዮጵያ ዜና አገልግሎት ነው። ሰሜን በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው ተመለሱ። መንግስት ለዜጋ ተኮር ዲፕሎማሲ ትኩረት ሰጥቶ በመንቀሳቀስ በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 53 ኢትዮጵያውያን ወደ ሀገራቸው እንዲመለሱ ማድረጉን የውጭ ጉዳይ ሚኒስቴር ገልጿል። ኢትዮጵያውያኑ ከማይናማር እገታ ወጥተው ታይላንድ ወታደራዊ ካምፕ የነበሩ ሲሆን ከኢትዮጵያ አየር መንገድ ጋር በመተባበር ወደ ሀገራቸው እንዲመለሱም ተደርጓል። በዚህም በአካባቢው ከሚገኙ መንግስታዊ ያልሆኑ ድርጅቶች ጋር በመነጋገር ትናንት 23 ዜጎችን እንዲሁም ዛሬ 30 ዜጎች በካምፑ የነበሩ 53 ዜጎች እንዲመለሱ ተደርጓል። መረጃው የውጭ ጉዳይ ሚኒስቴር ነው። የኢትዮጵያ ቡና ቻይናን ጨምሮ በዓለም አቀፍ ደረጃ ተቀባይነቱ በከፍተኛ ሁኔታ ማደጉን በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድር ገለጹ። በቤጂንግ የሚገኘው የኢትዮጵያ ኤምባሲ በሶስተኛው ቤጂንግ ሲቢዲ ኢንተርናሽናል ኮፊ ካልቸር ፌስቲቫል ላይ ተሳትፎ አድርጓል። በቻይና የንግድ ሚኒስቴር የሰርኩሌሽን ኢንዱስትሪ ፕሮሞሽን እና የኢትዮጵያ ሚስዮን ሁነቱን በጋራ አዘጋጅተውታል። በቻይና የኢትዮጵያ ኤምባሲ ምክትል ሚስዮን መሪ አምባሳደር ደዋኖ ከድር የኢትዮጵያን ቡና አስመልክቶ ገለጻ አድርገዋል። በገለጻቸውም ኢትዮጵያ የጥሩ ጣዕም ወይም አረቢካ ቡና መገኛ ጥራት ያለው ቡና አምራችና ላኪ እንዲሁም ጥሩ ጣዕምና የተለያዩ ባህሪያት ያላቸው በርካታ የቡና ዝርያዎች ባለቤት ናት ብለዋል። የኢትዮጵያ ቡና ፍላጎት የቻይና ገበያን ጨምሮ በተለያዩ ሀገራት በከፍተኛ ደረጃ እየጨመረ መሆኑንም አመልክተዋል። የኢትዮጵያ ቡና ላኪዎች ከቻይና ኩባንያዎች ጋር በቡና ወጪ ንግድና በሌሎች የቡና ዘርፎች ላይ በትብብር እንዲሰሩም ጥሪ አቅርበዋል። መረጃው በቤጂንግ የኢትዮጵያ ኤምባሲ ነው። የዜና ሰዓታችን የመጨረሻ ምዕራፍ ወደ ሆነው በሳምንቱ የሚከወኑ አበይት እውነቶችን ወደምንጠቁምበት ምንጠቆምበት እውነት ጥቆማችን እናልፋለን። ጥበባትና ባህል ለቀጠናዊ ትስስር በሚል መሪ ሀሳብ የምስራቅ አፍሪካ ሀገራት የሚሳተፉበት ቀጠናዊ የጥበብና ባህል ፌስቲቫል ከመጋቢት 11 እስከ 14 2017 ዓ.ም. በአዲስ አበባ ኮንቬንሽን ማዕከል ይካሄዳል። የአርማወር ሃንሰን የምርምር ኢንስቲትዩት በማህፀን በር ጫፍ ካንሰር እና በሂውማን ፓፒሎማ ቫይረስ ላይ የተሰሩ የምርምር ውጤቶችን ይፋ ለማድረግ የሚያስችል ኮንፈረንስ ከመጋቢት 9 እስከ መጋቢት 10 2017 ዓ.ም ድረስ በአዲስ አበባ አዘጋጅቷል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ለሰዓቱ የያዝናቸው ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ስለቆያችሁ ምስጋናችን ከልብ ነው በያላችሁበት። ጤና